ሰላም ጤና ይስጥልን። ክቡራን የኢትዮጵያ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤሌክትሪክ አገልግሎት ከመገናኛ ብዙኃን ጋር ለሚኖረው ግንኙነት የሥነ ምግባር ደንብ ላዘጋጅ ነው አለ። የኢትዮጵያ ኤሌክትሪክ አገልግሎት ከመገናኛ ብዙኃን ጋር ለሚኖረው ግንኙነት ይረዳል ያለውን የሥነ ምግባር ደንብ እያዘጋጀ መሆኑን አስታወቀ የተገለጸው የኤሌክትሪክ አገልግሎት ያለበትን የሪፎርም ደረጃ ለማሳወቅ እና የወደፊት ቅንጅታዊ አሠራር ለመፍጠር የሚያስችል፣ መገናኛ ብዙኃን እየተሳተፉበት ፎረም ሰኔ 12 ቀን 2017 ዓ.ም. ሲደረግ ነው። የኢትዮጵያ ኤሌክትሪክ አገልግሎት የኮሙዩኒኬሽን ስራ አስፈጻሚ አቶ አንዋር አብራር፣ የሥነ ምግባር ደንቡን ማዘጋጀት ያስፈለገበት ዋና ምክንያት በመገናኛ ብዙኃንና በኢትዮጵያ ኤሌክትሪክ አገልግሎት መካከል ዘላቂ ቀጣይነት ያለው ተቋማዊ ግንኙነት ለመገንባት በማሰብ ነው ብለዋል። የሥነ ምግባር ደንቡ መገናኛ ብዙኃን እና የኤሌክትሪክ አገልግሎት እንዴት መገናኘት እና የተሟላ መረጃ ለህብት ለህብረተሰቡ ማድረግ አለባቸው የሚል ጉዳይ ላይ ስትራቴጂካዊ መግባባት የሚያስችል ቃል ኪዳን ነው ሲሉም አክለዋል። ተቋሙ በዚህ የግንኙነት መስመር እየተመራ ለፖሊሲ የሚሆን ግብዓቶችን መውሰድና የአሰራር ሥርዓቱን ማጠናከር ይችላል ሲሉም ገልጸዋል። የኤሌክትሪክ አገልግሎት በመረጃ ላይ የተመሰረተ ግንኙነት ለመፍጠር እንደሚፈልግ፣ የመረጃ መዛባት ከተፈጠረም በሚኖረው ፎርም አማካይነት መገናኛ ብዙኃን ጥያቄ እንደሚያቀርቡ፣ በዚህም ሁሉ ሚዲያዎች ተከፋይ እንዲሆኑ እንደሚፈልግ አቶ አንዋር አስረድተዋል። የሥነ ምግባር ደንቡን ለማዘጋጀት ከመገናኛ ብዙኃን ጋር ውይይትና ምክክር እንደሚደረግ የጠቀሱት የኮሙዩኒኬሽኑ ሥራ አስፈጻሚ በዚህ የሚዲያ አካላት ሀሳብ እንደሚሰጡበትም ተናግረዋል። የተጣራና ትክክለኛ መረጃ ለህብረተሰቡ ለማስተላለፍ መገናኛ ብዙኃን ድልድይ ሆነው ያገለግላሉ ያሉት አቶ አንዋር ይህ ግንኙነትም ትልቅ ማዕቀፍ ነው ሲሉም ገልጸውታል። ግንኙነቱ ተቋሙ የያዘው የሪፎርም ስራ አንዱ ምዕራፍ ነው ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት የስራ ሂደት እና የጥራት ስነ ስራ አመራር መሪ ስራ አስፈጻሚ አቶ እሱ ባለው ጤናው የተቋሙ አገልግሎት አሰጣትና የሪፎርም ተግባር ላይ ምንም የታዩ ለውጦች አሉ የታዩ ለውጦች አሉ፣ ከሚዲያ ተቋማትስ ምን ይጠበቃል በሚለው ጉዳይ በሰጡት ማብራሪያ ከአጠቃላይ የኢትዮጵያ ሕዝብ ውስጥ ሰላሳ ሰባት በመቶ የሚሆነው ኤሌክትሪክ የሚባል ነገር አይቶ እንደማያውቅም ተናግረዋል። እንዳትወስ ባለው ገለጻ ከኃይል መቆራረጥ፣ ከደንበኛ አገልግሎት አሰጣት፣ ከስነ ምግባር፣ ከቆጣሪ ማንበብ ጋር የተያዙ ችግሮች ተቋሙን እየፈተኑ ነው። ችግሮችን ለመፍታትም እየተሰራባቸው እንደሚገኝም አመላክተዋል። በተለይ የዘርፉ መሰረተ ልማት ዝርጋታ ጊዜው ከተደረሰበት ፍላጎት ጋር ሲነጻጸር አለመዘመኑ አሁንም የኤሌክትሪክ መቆራረጥ እያስከተለ መሆኑን ጠቅሰዋል። ከዚህ በተጨማሪም ትራንስፎርመር በመስረቅና ውስጥ ያለውን ኮፒ ኮፒርክ በማውጣት ለተለያዩ አገልግሎት መጠቀም ትልቅ ችግር መሆኑን፣ ከቅርብ ጊዜ ወዲህ እየታየ ያለው ከፍተኛ የሆነ የኃይል ፍላጎት ደግሞ በዘርፉ ላይ እየመጡ ካሉ ችግሮች መካከል ተጠቃሽ ናቸው ብለዋል። የኤሌክትሪክ መኪኖች መኪኖችን ጨምሮ በርካታ ልንቆጣጠረው የማንችለው የኤሌክትሪክ ፍላጎት በዘርፉ እየመጣ ነው። በርካታ የኃይል ማመንጫዎች እና ንዑስ ማከፋፋዎች ማስፋፊያና ማጠናከሪዎች ካልሰራን በሌሎች ሀገሮች ከምናየው ሁኔታ አኳያ የኃይል ፍላጎት ማሟላት አስቸጋሪ ይሆናል በማለት ይህንን ችግር የሚመጥን ዝግጅት በየደረጃው መስራት ካልተቻለ ለሀገሪቱ ማነቆ ይሆናል ብለዋል። በተያዘው ሪፎርም መሰረት የኢትዮጵያ ኤሌክትሪክ አገልግሎት በ 2022 ዓ ም ሀገሪቱ የምትፈጥረውን ኢኮኖሚ መሸከም የሚችል ኤሌክትሪክ አከፋፋይ ተቋም እንዲሆን እየተሰራ ነው ብለዋል። ተቋሙ 5.1 ሚሊዮን ደንበኞቹ እንዳሉትም ገልጸዋል። በመሆኑም የኤሌክትሪክ መሰረተ ልማቱን ወቅቱ በሚፈልገው ልክ ማዘመን፣ ከደንበኞች የሚነሱ ቅሬታዎችን በአግባቡ መፍታትና እርካታን ማሳደግ፣ ዘርፉን ከፋይናንስና ችግር በዘላቂነት ለማላቀቅ እና የውስጥ አቅም ማጠናከር በሪፎርሙ ትኩረት ተሰጥቶ እየተሰራባቸው ያሉ አጀንዳዎች ናቸው ብለዋል። በዚህም ከተቋሙ ወጪ ጋር የሚመጣጠን ገቢ ለመሰብሰብ ሲባል የአገልግሎት ክፍያ ጭማሪ መደረጉን በመጥቀስ የሪፎርሙ አንዱ አካል መሆኑን አክለዋል። እንደ ኢሮፓያን አቆጣጠር በ2030 የኢትዮጵያን ኤሌክትሪክ ተደራሽነት አሁን ካለበት 33 በመቶ ወደ 78 በመቶ ለማድረስ እንሰራለን ያሉት አቶ እሱ ባለው ሆኖም ስምንት ነጥብ ስድስት ቢሊዮን ዶላር የሚጠጋ ፋይናንስ ያስፈልጋል ብለዋል። ብድር በመውሰድ ከፍተኛ ኃይል አጠቃቀም ያለባቸው ከተሞች ኃይል እንዲያገኙ መሰረተ ልማቱ በአዲስ መተካትና የማሳደግ ስራዎች እየተከናወኑ መሆናቸውን አክለዋል። ከዚህም ባሻገር የተለያዩ ፈንዶችን በማሰባሰብ ሕብረተሰቡን የኤሌክትሪክ ኃይል ተጠቃሚ ማድረግ ስራ እንደሚከናወንም ገልጸዋል። በፎረሙ ላይ የአገልግሎት ሰራተኞች የብልሹ አሰራር ችግር በተመለከተ ጋዜጠኞች በተደጋጋሚ ጥያቄ አንስተዋል። የሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር በጉዳዩ ላይ በሰጡት ማብራሪያ ችግሩ ትክክለኛ መሆኑን እና የአሰራር ስርዓት ከማስተካከል ጀምሮ ከሰራተኞች እስከ አመራሮች የሚደርስ የስነ ምግባር ችግር ለመፍታት ስራዎቹ እየተሰሩ ነው ብለዋል። አቶ ስባለው በበኩላቸው ችግሩን በግልጽ እንታ ገለው ሲሉም ለሁሉ ማዕከላት ጥሪ አቅርበዋል ችግሩ በቀጣይነት የሚፈታው አስተማማኝ የሆነ መሰረተ ልማት በመገንባት የኃይል መቆራረጥን በማስቀረት እንዲሁም የተቋሙን አሰራር ደግሞ ከእጅ ንክኪ ነጻ እንዲሁም በቴክኖሎጂ ሲታገዝ መሆኑና እየተሰሩ ባሉ ስራዎች ተስፋዎች መኖራቸውን ተናግረዋል የመገናኛ ብዙሀንም ተቋሙ የሚሰጠውን አገልግሎት ለማሻሻል የሚያደርገውን ጥረት እንዲያግዙ ጥሪ ያቀርበዋል በፎረሙ ላይ የተገኙት የመገናኛ ብዙሀን አባላት በኢትዮጵያ ኤሌክትሪክ አገልግሎት ማዕከላዊ ቃል ግምጃ ቤት የደንበኛ ግንኙነት ማዕከል እና ዋናውን የተቋም ዳታ ማዕከል እንዲሁም በደቡብ አዲስ አበባ ሬጅን የቁጥጥር አምስት አገልግሎት መሸጫ ማዕከል ጎብኝተዋል። የኤሌክትሪክ አገልግሎት ዘንድሮ ያስጀመረው ዘጠኝ መቶ አምስት ነፃ የጥሪ ማዕከል በ2018 በጀት ዓመቱ ሩብ ዓመት የመጀመሪያ ላይ ወደ ሙሉ ስራ ለማስገባት እየሰራ መሆኑን አስታውቋል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ። እስራኤል በኢራን የመጨረሻ ግቧ የስርዓት ለውጥ ሊሆን ይችላል፣ ግን አደገኛ ቁማር ነው። እስራኤል በኢራን ላይ ጥቃት ስትከፍት በይፋ የገለጸችው ግብ ቴሄራን ካላት የኑክሌር አቅም የሚመነጭ የህልውና ስጋት ማጥፋት የሚል ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግን ከዚህ ባሻገር በቴሄራን የስርዓት ለውጥ የማምጣት ሰፊ ዓላማ አላቸው። የታየው በዚህ አካድ ከዚህ በፊት ታይቶ የማይታወቅ ድብደባዎችን መፈጸም በመጨረሻ በመጨረሻ ኢስላማዊ ሪፐብሊክ እንዲገለበጥ የሚያደርግ የሁከት ሰንሰለት ያስጀምራል የሚል ተስፋ ሊኖራቸው ይችላል። ጠቅላይ ሚኒስትሩ አርብ ምሽት ባወጡት መግለጫ የኢራን ህዝብ ከከፈውና ከክፉ እና ከጨቋኙ አገዛዝ ነጻ ለመውጣት በመቆም በባንዲራው እና በታሪካዊ አሻራው ዙሪያ አንድ የሚሆንበት ጊዜ ደርሷል ብለዋል። ብዙ ኢራናውያን በኢኮኖሚ ሁኔታ አንዱ በሀሳብ በነጻነት የመግለጽ መብት፣ በሴቶች መብት እና በህዳት መብቶች እጦት የተነሳ ደስተኛ አይደሉም። የእስራኤል ጥቃት በኢራን አመራሮች ላይ ትክክለኛ ስጋት ተደቅኗል። የቴል አቪቭ ጥቃቶች የኢራን አብዮታዊ ጠባቂ ዘብ አዛዥ፣ የጦር ኃይሎች ዋና አዛዥ እና ሌሎች በርካታ ከፍተኛ አብዮታዊ ዜቡ ኃላፊዎች ገድለዋል። የእስራኤል ጥቃት ግን ገና አላበቃም። ኢራን የበቀል እርምጃ በመውሰድ በደርዘን የሚቆጠሩ ኢላማዎችን ወታደራዊ ማዕከላትና የአየር ማረፊያዎች ላይ ጥቃት እንደፈጸመች የሀገሪቷ አብታዊ ዘይብ ገልጿል። ሁኔታው በፍጥነት እየተባባሰ በመምጣቱና ኢራን በምላሹ የሚሳይል ጥቃት መፈጸሟን ተከትሎ ኔታንያሁ ተጨማሪ ጥቃት እየመጣ ነው ብለዋል። በእነዚህም ጥቃት በርካታ የኢራን መሪዎች ኢላማ ሊሆኑ ይችላሉ። እስራኤል ደግሞ የምትፈጽሟቸው ጥቃቶችና ግድያዎች ስርዓቱን ሊያውቅና ለህዝባዊ አመፅ መንገድ ሊከፍት ይችላል የሚል ስሌት ልትይዝ ትችላለች። ቢያንስ ኔታየው የሚመኙት ይህ ነው። ነገር ግን ይህ አካሄድ ቁማር ነው፣ ትልቅ ቁማር ነው። በመጀመሪያ ደረጃ እንዲህ አይነቱ ሁኔታ ሊፈጠር እንደሚችል የሚያመለክት ምንም ማስረጃ የለም። ቢፈጠር እኳ እንዲህ አይነቱ ሁኔታ ወደ የት ሊያመራ እንደሚችል ግልጽ አይደለም። ኢራን ውስጥ ከፍተኛ ስልጣን ያላቸው የታጠቁ ሀይሎችና ኢኮኖሚ የሚቆጣጠሩ ግለሰቦች ናቸው። እነዚህ ስልጣኖች አብዛኛው የተያዙት በአብዮታዊ ዜቡና በሌሎች ባልተመረጡ አካላት ውስጥ የሚገኙ አክራሪ ግለሰቦች እጅ ነው። ራሳቸው በስልጣን ላይ ስለሆኑ መፈንቅለ መንግስት ማካሄድ አያስፈልጋቸውም። ኢራንንም የበለጠ ወደ ግጭት መንገድ ሊያስገቧት ይችላሉ። ሌላው ሊከሰት የሚችለው ውጤት የአገዛዝ ውድቀትና ያንንም ተከትሎ የኢራን ወደ ትርምስ መግባት ሊሆን ይችላል። ዘጠና ሚሊዮን ያህል ህዝብ ብዛት ባላት ሀገር የሚፈጠር እውነት ሁነት በመላው መካከለኛው ምስራቅ ግዙፍ ተጽዕኖ የፈጠረ የመፍጠር እድል አለው። የእስራኤል የምትፈልገው ውጤት ወዳጅ የሆነ ኃይል ስልጣን የሚይዝበት ተቃውሞ እንዲነሳ ይመስላል። ነገር ግን ስልጣን ላይ የሚወጣው አማራጭ ማን ነው የሚለው ዋና ጥያቄ ነው። ከቅርብ ዓመታት ወዲህ የኢራን ተቃዋሚ ኃይሎች በእጅጉ የተበታተኑ በመሆናቸው እዚህ ላይ ግልጽ አማራጮች የሉም። የሴቶች ህይወት ነፃነት እንቅስቃሴ በመባል የሚታወቀውና በአብዛኛው ኢራን ያናወጠው 2022 ዓመፅ ከተከሰተ በኋላ አንዳንድ ተቃውሞዎች ከጸረ እስላማዊ ሪፑብሊክ ቡድኖችና አክቲቪስቶች ጋር ሰፊ ጥምርት ለመፍጠር ሞክረዋል። ነገር ግን ጥምርቱን ማን እንደሚመራና የአሁኑ ስርዓት ከወደቀ በኋላ ምን አይነት የስርዓት ቅርጽ እንደሚኖር ስምምነት ላይ መድረስ ባለመቻላቸው ሙከራው አልዘለቀም። የእስራኤል መሪዎች ከነዚህ ቡድኖች ወይም ግለሰቦች መካከል የተወሰኑትን እንደ ተመራጭ አማሮች ልጮች ሊያዩ ይችላሉ። ለምሳሌ እንደ አውሮፓውያን አቆጣጠር በ1979 በሀገሪቱ በተካሄደው ከአሄዳዊ ኢስላማዊ አብዮት የተወገደው የኢራን ቀድሞ ንጉሥ ሻሃ ልጅ የሆነው የቀድሞ ዘውዳዊ ልዑል ረዛ ፓህላቪ ይጠቀሳል። በስደት የሚኖረው ረዛ የውጭ አገሮች ሀሳቡን እንዲደግፉ ተጽዕኖ ለማሳደር በንቃት እየሞከረ ይገኛል። በቅርብ ዓመታትም እስራኤልን ጎብኝቷል። ምንም እንኳ በአንዳንድ ኢራናውያን ዘንድ ተወዳጅነት ቢያገኝም በፍጥነት ወደ አገዛዝ ለውጥ ኃይልነት ሊለወጥ ይችል እንደሆነ ግን ግልጽ አይደለም። ሙጃሄድን ካልቅ የተባለውና በስ በስደት የሚገኘው እና የእስላማዊ ሪፐብሊክን የመገርሰስን ሀሳብ የሚደግፈው ተቃዋሚ ቡድንም ሌላኛው ኃይል ነው። ነገር ግን ይህ ቡድን ወደ ንጉሳዊ አገዛዝ መመለስ ይቃወማል። ግራዙም የሙስሊም ቡድን ሆኖ የተመሰረተው ተቃዋሚ ቡድን ከዚህ ቀደም ንጉሱን አጥብቆ ይቃወም ነበር። ቡድኑ ከአብዮታዊ በኋላ ወደ ኢራቅ በማምራት እንደ ኢሮፕያን አቆጣጠር በ1980ዎቹ መጀመሪያ ላይ ኢራቅ እና ኢራን ጋር ጦርነት ላይ በነበሩበት ወቅት ሳዳም ሆሴንን ተቀላቅሏል። ይህም በብዙ ኢራናውያን እንዳይወደድ አድርጎታል። ቡድኑ በንቃት እንቅስቃሴ ማድረግ የቀጠለ ሲሆንና አሜሪካ ውስጥም ወዳጅ አሉት። አንዳንዶችም ለዶናልድ ትራምፕ አጋሮች ቅርብ ናቸው። ይሁን እንጂ እንደ ማይክ ፓምፒዮ፣ ጆን ቦልተን እና ሮጄ ጆሊኒያ ያሉ ከፍተኛ የአሜሪካ ባለስልጣናት በቡድኑ ስብሰባዎች ላይ ተገኝተው ንግግሮችን ሲያቀርቡ ከነበረበት የፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን ጋር ሲነጻጸር በዋይት ሀውስ ያለው ተጽዕኖ ያነሰ ይመስላል። ከሃይማኖት ነጻ ከሆነ ዲሞክራሲያዊ ስርዓት እስከ ፓርላማዊ ንጉሳዊ አገዛዝ እና ሌሎችም የሚፈልጉ ሌሎች የፖለቲካ ኃይሎችም አሉ። አሁን የተፈጸሙ ጥቃቶች ስፋት ለመተንተን ጊዜው ገና ሊሆን ይችላል። ነገር ግን ባለፈው ዓመት በኢራን እና በእስራኤል መካከል በተደረገ የተኩስ ልውውጥ ወቅት ኢራናውያን ሁኔታውን አገዛዙን ለመገልበጥ እንደ እድል ሲመለከቱት እንደነበረም የሚያሳይ ጠንካራ ምልክት የለም። ይሁን እንጂ እነዚህ ክስተቶች የአሁኖቹ ጥቃቶች ጋር ደረሱት ጥፋት ጋር የሚመሳሰሉ አልነበሩም። የእስላማዊ ሪፐብሊክ የመጨረሻ ግብ አሁን ላይ የኢራን ጨዋታ መጨረሻ ምን እንደሆነ ጥያቄዎች ይነሳሉ። ምንም እንኳ ኢራን እስራኤልን ውስጥ በርካታ ስፍራዎች ኢላማ ብታደርግም ብዙ ጥሩ አማራጮች ያሏት አይመስልም። አንዳንዶች ከአሜሪካ ድርድር መቀጠሉና ከዚያ ግጭቱን ለመቀነስ መሞከር አስተማማኝ መንገድ አድርገው ሊመለከቱት ይችላሉ። ነገር ግን ትራምፕ የሚጠይቁት ወደ ድርድሩ የመመለስ ሐሳብ መቀበል ለኢራን መሪዎች ከባድ ምርጫ ነው። ምክንያቱም ይህ እርምጃ ሽንፈትን እንደተቀበሉ ሊያመለክት ይችላል። ሌላኛው አማራጭ በእስራኤል ላይ ያጸፋ ምላሽ ጥቃቶችን መፈጸም መቀጠል ነው። የሚፈለገው አማራጭ ይህ ይመስላል። የኢራን መሪዎች ለደጋፊዎቻቸው ቃል የገቡት ይህንኑ ነው። ነገር ግን ግን ጥቃቱ መቀጠል እስራኤል ተጨማሪ ጥቃቶች እንድትፈጽም ሊጋብዝ ይችላል። ቴህራን ከዚህ ቀደም የአሜሪካ የጦር ሰፈሮችን፣ ኤምባሲዎችን፣ እና ሌሎች በቀጠናው ያሉ ቦታዎች ኢላማ እንደምታደርግ ዝታ ነበር። ነገር ግን ይሄ በቀላሉ የሚሳካ አይደለም። አሜሪካ ማጥቃት ዋሽንግተን በቀጥታ ወደ ጦርነት እንድትገባ ያደርጋል። ይህ ደግሞ ኢራን የማትፈልገው አካሄድ ነው። ካሉት አማራጮች መካከል ለሁለቱም ወገን ቀላል የሆነ አንዳችም እርምጃ የለም። አማራጮቹ የሚያስከትሉት ውጤት መተንበይም አስቸጋሪ ነው። አሁን አየሩ በአቧራ ተሞልቷል።